ሃያ ሰላሳ ነው እያያችሁ የምትገኙት። እንግዲህ አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ወደ ወደ ሀያ ሰላሳ ፖድ አሁን ወደ ሃያ ሰላሳ ፖድ ልንሄድ ነው። እንወያያለን፣ እናወራለን። ወጣቶች የተለያየ ሀሳብ የሚሰጡበት ሪሌሽንሽፕ ላይ ፎከስ ያደረገ ፕሮግራም ነው ሃያ ሰላሳ ፖድ ይባላል። ወደዛ ነው የምናልፈው ዛሬ ስለምንድን ነው?

ጥሩ ስም ነው ግና፣ አትጠቀም ደስ የሚል ስም ነው። ህሊና ማሪያማዊት ናቸው ዛሬ የመጡት እኛ ጋር። እህታማቾች ናቸው። ስለዚህ ዛሬ የምናወራው ስለ እህታማቾች ነው፣ ስለ እህትማማችነት ነው የምናወራው። እና እንዳያችሁ ከሆነ በጣም ክሎዝ ትመስላላችሁ፣ ናችሁ አይደለ? ክሎዝ ናችሁ፣ በደንብ ታወራላችሁ፣ ትጫወታላችሁ። ምን ድረስ ነው ክሎዝነታችሁ የሚለውን ነው በደንብ የምናወራው። ከዛ በፊት ግን ማነው ታላቅ? የመጀመሪያ ጥያቄ። አንቺ ማን ታላቅ መስለሽ? ኦቨይስሊ አንቺ ነሽ። ያው ስትታይ እሷ ጥንጥዬ ነገር ናት። በስንት ዓመት ነው የምትበላለጡት? ብዙ ርቅ አይደለ? በሶስት ዓመት አይመስልም። ግን እናንቺ አሁን የሶስት ዓመት ታላቋ ነኝ እያልሽ ነው? እያልኩ ነው። ፖሊስ አደረጋት ምናምን ድረስ ነው ታላቅ ናት ታስከብራለች። በንግግር ነው እንጂ አይመስልም። አዎ አይ አትመስልም፣ በጣም እንደውም እሷ ናት። ግን ብዙ ጊዜ ታናሾች ናቸው ታላቅ የሚመስሉት። ያው የተገላቢጦሽ ሆናል። ምንም ማድረግ አይቻልም። ታላቅ ነው እያልሽ ነው አሁን በጣም ያ ርዕስ ፈጠረችው እራሷ። ቤት ስገባ በቃ እንደዛ ነው። እርስ በርስ ምን ያህል ግልጽ ናችሁ? ምን ያክል ታወራላችሁ? ፐርሰናል ነገራችሁ? ውይ በቂ በሚባል ሁኔታ እናወራለን። በደንብ ነው፣ በቂ ነው፣ ከበቂ በላይ፣ ከበቂ በላይ የምታስጠቆረው የለም እንደ ብቅሽ ነገር አለ? አይ የለም፣ እንደዚህ ሳይሆን እናወራለን። እ በደንብ እናወራለን። ብዙ ጊዜ የሚያጋጫችሁ ነገር ምንድን ነው? እኔ እና እሷን ብዙ ጊዜ የሚያጋጨን ነገር የለም። ይሄ መጣላት በጣም የምንጋጭበት ምናምን ነገር የለም። ግን ትንሽ የማናዳድት ወይ ምናምን ነገር ከሰዎች ጋ ሆነ እንደዚህ እያወራን አሁን ለሶስት ምናምን ነገር እኔ ብዙ እረሳለሁ። እንዴት ነው አውርተን ምናምን፣ አውርተን ምናምን ነገር እረሳለሁ ያወራነውን። እና ነገ እሱ አንድ አዲስ መናገር ይጠበቅባታል። እሱ ነገር ላይ ያናዳታል ማለት። አብራችሁ አሁን እንደዚህ ቁጭ ብለናል እኔና አንቺ እያወራን አይደል? ከዛ በጣም የሆነ በቃ የሚገርም ነገር ይፈጠራል፣ ምናምን ነገ ልናወራበት የምንችልበት ምናምን ነገር ይፈጠራል። ከዛ የሆነ ቀን ቆይቼ እና አንቺ እንትን እኮ እንደዚህ መቼ እንትን ነበር፣ እስኪ ከመጀመሪያው ጀምረሽ አስረጅኝ። አላላችሁኝም? ቦታው ላይ እያለሽ ነበረች እኮ ኤቭሪቲንግ ኢንጆይ ያረጋ ምናምን። ምንድን ነው ይሄ? እኔ ነበርኩ ገንዘብ በቃ ኔ በጣም እበሳጭ ያለው ነገር ግን ይሄ የሚያጋጨን ምናምን ነገር። ባህሪያችሁ ምን ያክል ማለት ልዩነታችሁን ብቻ ንገሩኝ እስኪ። ልዩነታችን እየሆነ ምናልባት አሁን ህሉ ሰው ነው የሚለው እንደዛ አሁን አንቺ ሄደስታ ማክሪያት ምናምን ነገር ወደ ውስጥ የምታስጋባ አይነት ልጅ ሆነች። ግን እንትናት የምትላቸው አይመስላችሁም? የምትሰማችሁ አይመስላችሁም ማንዳለስ ይለኛል። ግን እንደዛ ደግሞ አይደለችም። እንዴት አድርጋ ልታሳያችሁ እንደምችል እኔ ራሱ በጣም ብዙ ነው የሚለኝ እሷ ደግሞ ሲሪየስ ምናምን ነገር እንደዛ አይደለ ሲሪየስ ትመስ እንደውም ጭራሽ ሲሪየስ አትመስለኝም። ሲሪየስ ትመስላችኋለች? ማለት ኮስታ አራሰው ምናምን አዎ ግን ህሉም እንደዛ ናት ሰው የሚላት ምናምን ህሊናም ፊታችሁ አይፈታም ነው የምንባለው። በቃ ሁለታችሁ ሁለታችሁ እንደዛ ግን ያው ደግሞ ስቀርቢ ወይ ስንቀርብ ለመቅረብ ስለማንፈጥን ነው ለመቅረብ አንፈጥንም። ግን እሷ ትሻላል። አንቺ ሶሻ ቶሎ ግባባ አለ ወይ ምናምን ስለ

ቀምቻት ብትበላው ምናምን በልበላው እችላለሁ። ንዛሽንግ አስተዳደጋችሁስ እንዴት ነበር? ብዙ ጊዜ እህትማማቾች ነው የምንመስለው። አይደለም አብረን ያደግል ምናምን ነው ሰዎች የሚመስላቸው፣ ግን አብረን አይደለም ያደግል። መስለው ማለት አይደላችሁ? አይደለም፣ አይደለም። ለአንቺም ሰርፕራይዘዋል። ግን ማለት ነው አንድ ፊታችሁ አንድ አይነት ነው እና ምንም ብትሉኝ አላምናችሁ ምን መንታ ናችሁ ብዬ እየጠየኩሽ ነበረ። ማለት መንታ ናችሁ፣ ግን የሆነ አንድ ሰው እንደሚቀድም ሊያውም እሷ ታላቅናት ብዬ ስላሰብኩኝ የሆነ ወይ በፊዚካል በሆነ ነገር ያስታውቃል እንጂ ፊታችሁ ሌትራ አንድ አይነት ነው፣ መልካችሁንም አንድ አይነት ነው እና እየዋሸችኝ እንዳይሆን ብዬ ነው። እንዴት እናሽ ፍራንክ እያደረግንሽ እየመሰለኝ ነው። እየነገረኝ ነው ያ ግን ማደግበ ነው። እህት ማማቾች ሳይሆን ጓደኛሞች ነን። እህት ማማቾች በጓደኝነታችን ውስጥ እህት ማማቾች በጣም ተቀራርበናል፣ ምናምን ክሎዝ ነን፣ እንደ እህት ማማቾች ነን። እንደዛ ነው ለብዙ ሰው ግን የሚመስለው እህት ማማቾች እንደሆነ። ተለይ ተማኖች ናችሁ ብዬ ነው እንግዲህ እስካሁን ድረስ የማውቀው እሱ ነው እሺ፣ በጓደኝነት መቼ ነው ጓደኝነታችሁ የጀመረው? እንግዲህ ብላችኋል። መቼ ምን ይደረጋል? እንግዲህ ብላችኋል እያለች ከዚህ በኋላ አላችሁ። እንግዲህ ጓደኝነታችን አንድ ካምፓኒ ውስጥ እንሰራ ነበረ። ስለዚህ ስራ ጀምረሻል አንቺ የሰራሽ በሶሻል ሚዲያ ብቻ። ሁለታችሁም ለተመሳሳይ ስራ ነው የተገናኛችሁት አንድ ካምፓኒ ሆኖ ተመሳሳይ ስራ አይደለም የምሰራው። በእርግጥ አስተዳደጋችሁስ እንዴት ነበር? እስኪ ማለት ቅድም አንስተ ነው ያው እንግዲህ ጓደኛ ሙሽነን ብላችሁስ አስደነግጡኝ። የእኔ አስተዳደግ እኔ ከአያቴ ጋር ነው ያደግኩት። የአያት ልጅ ቀበጥልግን ግን የኔ አያት ኃይለኛ ነች በጣም ይሄ አያቶች እንደሚያሳድጉት አቅብጣ ምናምን አደለም። ኢቨን ወጥቼ መጫወት ምናምን አለ አልጫወትም ነበር ምናምን ብቻ የሚያደግኩት ማለት ይቻላል። ከዛ የተወሰነ ጊዜ በጣም ቀና ነበረ። ሲጨፍሩ እኔ ጨፍ ያለው በነገራችን ላይ በደንብ ላስቀናት። በወጣትነታችሁ እንግዲህ እናንተ ገንዘብ ሜክ ማድረግ ጀምራችኋል ያው በእናንተ ጊዜ በአሁን እናንተ ባላችሁበት ታይም ላይ አልጀመርኩኝም። እኔ ልክ ትምህርት ቤት ምናምን እያለሁ ስራ ጀምሬ አላውቅም። አንቺ አሁን ስራ እና ትምህርት አንድ ላይ ነው እያስኬድሽ ያለሽው፣ ህሉ ደግሞ ያው ስራው ላይም ሶሻል ሚዲያም ላይ ነው ያለሽው። እና እንዴት ነው ገንዘብ ሜክ ማድረግ በወጣትነት ከዛ ገንዘብ ስታስቀምጡ ስትጠቀሙ እንዴት ነው የምትጠቀሙት? እና ደግሞ ለወጣቶች የምትመክሩት ነገር ካለ እኔ ወደ ስራው ምናምን ነገር የገባሁትኝ ቆይቷል ትንሽ ቆይቷል። ና እንዴት ነው ከአያቴ ጋር ስላደግኩኝም ምናምን ነገር አያቴ ማገዝ እንዳለብኝ ምናምን መርዳት እንዳለብኝ ነበር የሚሰማኝ ከፊትም ጀምሮ እና እጓጓ የነበረው ለዛ ነገር ነበረ ስራሰርቺ አግዢ ምናምን ለሚለው ነገር እጓጓ ስለነበረ ስራ ለመስራት ምናምን ነገር ፈልጥኛለሁ። በእድሜ ስራ በጀመር ባለበት እድሜ አደለም ስራ ጀመርኩ። ግን እኔ እንዴት ነው ክላሲሽንም ስራሽንም እያደረግሽ ምናምን ነገር አንድ ላይ ስታስኬጁ ታሪፍ ነው እና ካሳለፍሽው ነገር ነው ከምትኖሪበት ሁኔታ አንጻር ምናምን ነው የምትሰሪ። ብርሽን ያው እንዴት ነው ሴቭ የምታረጉት? ላም እንዳልሽ ደግሞ ያው ፊውቸር ሽምፕላን የምታደርጊ ከሆነ ኦብቪየስ ነው ሴቭ ማድረግሽ አይቀርም በዛ የተነሳ አውቃለው። ገብትሻል እንዴት መሆን እንዳለበት። የመጀመሪያ ስራሽ ምን ነበረ? በዳንስ የሆነ ካምፓኒ ውስጥ ተቀጠርኩኝ። እዛ ካምፓኒ ውስጥ የማርኬቲንግ ስታፍ ውስጥም መስራት ደግሞ ክሱ ነበር፣ መጀመሪያ ስሬ። ስለዚህ በ18 ዓመትሽ ቀጠሩሽ ማለት ነው። ጥሩ ሰዎች ናቸው። ጥሩ ሰዎች ናቸው አደለ? እንዴት መሰለሽ ኢቨንት ላይ ፐርፎርም ለማድረግ ምናምን ነበረ የገባሁት። ሲያዩኝ ምናምን ነገር ለስራ የለሽን ፍላጎት ሰው ሲያየው ምናምን ነገር አለ አደለ? በዛ በዛ ጀመርኩኝ ስራ ማለት ነው። በመጀመሪያ ደሞዝሽ ምን ነበር ያደረግሽበት? በመጀመሪያ ደሞዜ ለማዘር እና ለጎረቤት ቡና እንደገዛ አስታውሳለሁ። ውይ ለጎረቤትም ጭምር። ስንት ነበር የተከፈለሽ? ስንት ነበር? ከደሞዝ በፊት ተብሎ ሶስት ሺህ ብር ነበር ይሰጠ። ቡና ምናምን ተመረኩበት። እኔ እንኳን ወደ ስራ የገባሁት ያው በሶሻል ሚዲያ ነው። ሶሻል ሚዲያን የጀመርኩት ደግሞ በእናቴ ድጋፍ ነው ና እድሜ ለሶሻል ሚዲያ አሁን ላይ ሁሉም ሰው ስልኩ ላይ ነው እና ቢዝነስ ኦነሮች ደግሞ እኛን ሪች አውት ያደርጉናል ያደረጉናል። አሪፍ በሆንሽበት ታይም ላይ ማለት ነው እና በቃ እንደዛ ነበር ወደ ስራው የገባሁት። በቃ የመጀመሪያ ክፍያ ይሄ እሱ ነበረ። ስንት ነበረ የመጀመሪያ ክፍያ? ሶስት ሺህ ብር በአንድ ቪዲዮ ነበረ። ሶስት ሺ ብር ተከፈለኝ። ከዛ በኋላ አይ ሪሜምበር ለእናቴ ጫማ ግዢ ብዬ እንደሰጠኋት ብሩ። ለራሷ ነው ወይስ ለአንቺ? ለእንዴ ለእኔ እንደት እናቴ ትገዛልኛለች እኮ አልነበርኩም። አስራ ስምንት ዓመት ነበር። አሁን ላይ ማለት እርዲ እጅ ላይ ስራ መጀመር ከትምህርት ጋር ማስኬድ፣ ሶሻል ሚዲያ መጠቀም ምንድን ነው የሚጠቅመው ብለሽ ታሳያለሽ። ሶሻል ሚዲያ በጣም አሪፍ ነገር ነው በእውነቱ። ግን እንዳያያዘሽ ነው እንዳጠቃቀምሽ ነው፣ ያጠፋሻልም ያሳድግሻልም። እንዳጠቃቀምሽ እና እንዳያያዘሽ ነው። ከትምህርት ከሶሻል ሚዲያ በጣም ከባድ ከባድ። እንደገና ደግሞ ለሕፃናት ልጆች ባለፈውም እንደሰማሁ ታውቂያለሽ፣ ሕፃን ልጆች ስታድጎ መሆን የሚፈልጉት ሲባሉ ቲክቶከር ይላሉ። አይስወርት እንደዛም ተጀምሮየስ እንደሆነ እነግርሻለሁ። እና አሁን ይሄ ሕፃናት ላይ ጀኔሬሽኑ ላይ ከኛ ታች ያሉትን ባይጠቀሙ ባይነኝ እኔ በጣም ትንንሾቹ ይሄ ኤሌመንታሪ ምናምን ያሉት ባይጠቀሙ እንደ ሀሳብ ባይነኝ። በቃ አሁን ሰው መስበው ኢዚ መኒ ጀነሬት አደርግበታለሁ ምናምን እያለ ነው እና አንድ የሚቆም ነገር ነው። ሶሻል ሚዲያ ባለፈው እንኳን ተዘግቶ አልነበረ? እውነት ነው። እና ይሄ የሆነ ኤሙሽን የምታሳኪበት ወይም ኢዚ መኒዎች እንትን እያልሽ ጎልሽ ነው የምታሳኪበት መንገድ ነው እንጂ ሶሻል ሚዲያ እዛ ወይ እንጂ፣ እመክራለሁ እኮ ሶሻል ሚዲያ በጣም አሪፍ ነው። እኔም ጠቅሞኛል ኩዮቼን ሁላችንም እንደጠቀመን ሁላ አሪፍ ነው። የብዙ ሰዎችን ህይወት ቀይሩበታል፣ አይደለ? ምርቶቻቸውን የሚያስተዋውቁበት ምናምን በሱ ነው ኤቭሪቲንግ እና እመክራለሁ። ግን ሁሉም ነገር በልክ ቢሆን ጥሩ ነው እና እዚህ ጋር መጨመር ከቻልኩኝ መጀመሪያ ቲክቶክ ከፍታችሁ ከመጠቀማችሁ ወይም ራሳችሁ ሚዲያ ላይ ከመውጣታችሁ በፊት ለራሳችሁ ራሳችሁ እንዲፋይን አድርጋችሁ ጀምሩ። በጣም አሪፍ ነው። ግን እነዛን ነገሮችንም ማስተናገድ እንዳለባችሁ አውቃችሁ። እንዴት ነው ጓደኝነታችሁን ሀንድል የምታደርጉት? አሁን ማለት ብዙ ጊዜ እሷ እንደዚህ ቡሊ ታደርገኛለች፣ ታስቸግረኛለች ምናምን ብለሽ እና ያንን ነገር ላይክ አክሰብት አድርገሹ ወይም ደግሞ ሳትናደጅበት ተሳስቀሽ ነው የምታልፊው። አንቺም ደግሞ የምታናጃትን ነገር ማርፈድሽም ሊሆን ይችላል ምንም አክሰብት አድርጓለች እና እንዴት ነው አክሰብት የተደራረጋችሁት ወይም ችግሯን ጉድለቷን፣ ክፍተቷን ተቀብለሻት ጓደኛነት ብለሽ እስከ መጨረሻው ድረስ ለመቀጠል የወሰንሽው እንዴት ነው? እኔ አሁን እሷን የሆነ መስፈርት ኖሮኝ ወይ ቤስት ፍሬንድ እንደዚህ አይነት ቤስት ፍሬንድ ቢኖረኝ ምናምን ብዬ አደለም ቤስት ፍሬንድ ያደረግኩት። ገብቻ የነገር ኤክስፔክት አድርገሽ ኤክስፔክቴሽን ሲወርድብሽ ነው አደለ? ብዙ ጊዜ የሚደብርሽ እንደዛ ኤክስፔክት አድርጌ ምናምን ከእሷ ብዙ ነገሮችን ጠብቄ ምናምን አብረን አደለም የሆንኩት አጋጣሚዎች ነው አብረን እንድንሆን የፈቀዱት እቃ አብረን ሆነን ብቻ ስለዚህ እኔ እንደምፈልገው ወይ ደግሞ እኔ ስታቀኝ ምናምን ነገሮች እየተሻሻሉ ይመጣሉ እንጂ እና ደግሞ እሷም የራሷ ማንነት አላት። አክሰብት ማድረግ ያለብኝ እንጂ የሆነ በቃ እኔም እንደምፈልገው ጓደኛዬም እንደምፈልገው በቃ መሆን አለባት ምናምን የምትይው ነገር አይደለም ጓደኝነት። ስለዚህ የእሷንም ነገር ያላትን ነገር ምናምን አክሰብት አድርጌ ነው መቀበል ያለብኝ። ቡሊ ምናምን፣ ከቡሊ ውጭ ብዙ የምንቸጋገርበት ምናምንም ነገር የለ። በጣም ነው የምንቀራረበው። እኔ የሚያስደብረኝ ነገር ያስደብረዋል። የማንወደው ነገር ብዙ ጊዜ ተመሳሳይ ነው። የምንወደውም የሚያዝናናንም ነገር ደግሞ ብዙ ጊዜ ተመሳሳይ ነው። ስለዚህ በቃ እንግባባለን። አንዳንድ ጊዜ ሰዎች ምን ይላሉ፣ ልክ የሆነ ማለት ጓደኝነት ሲሆን መሸካከማ አይጠበቅብንም ምክንያቱም በተወሰነ ፓርት እጋራቸዋለሁ ይህንን ሀሳብ ትዳር ከሆነ ግዴታ ነው መቻሻል ወይም ደግሞ ከመቻሻል ይልቅ አክሰፕት መደራረግ፣ ሞሪ ይገልጿል መሰለኝ። ያንን ሰው መቀበል ከነ ሁሉ ነገሩ ግዴታ ነው፣ ሰው ፐርፌክት ስለማይሆን 50 ፐርሰንት ጎዶሎ የሆነውን ነገር እሞላ አለሁኝ እኔ ብላ ወይም ብሎ አምነውበት ነው የሚገቡ ትዳር ሲሆን፣ ቤተሰብ ደግሞ ቤተሰብ ነው። ምንም በቃ ቆርጠሽ የምትጢው ነገር አይደለም፣ የተገኘሽበት ቦታ ነው። ጓደኝነት ሲሆን ግን ብዙ ጊዜ ምርጫ ነው። ጓደኝነት ፈልገሽ ነው። ላይክ ከኔ ጋር አሁን አንቺ እንዳልሽ በባህሪያችሁ ትመሳሰላላችሁ። የሚያዝናናችሁ ነገር፣ የምትጠሉት ነገር፣ ብዙ ነገር አንድ አይነት ነው ምናምን። ስለዚህ ከአንቺ ተቃራኒ ከሆነ ሰው ጋር ማች ላታደርጊ ትችያለሽ ማለት ነው። ስለዚህ ጓደኝነት ብዙ ጊዜ ምርጫ ነው እና ይሄ መሸከም አይጠበቅብንም የሆነን ሰው ብለው ስለሚያስቡ አንዳንዶች፣ የሆነ ባውንደር ያላቸው ለጓደኝነታቸው ማለት ነው። ከዚህ አንጻር ስ የሆነ ነገር እ እሺ እኔ ግን ማለት ነው ፍጹም ተቃራኒ መሆን ይመስለኛል ከነሱ ግዴሻ መቻቻል ይጠበቅብኝ ምናምን ከሚሉት ሰዎች እሱን በደንብ አስረችኝ። እንዴት ነው መቻቻል የሌለብን? አይ ሚን በቃ የእሷን ጉድለት አሁን ፐርፌክት አይደለችም አይደለም፣ ሀምሳ ሀምሳ ባይሆንም በጣም ተቸግር ምናምን እንዳይሆን እኮ ይችላል አይደለም? ግን አክሰፕት መደራረግ መቻል አለብሽ። እንደዛ ከሆነ እንዴት ሀምሳ ሀምሳ ከሆነ አይደለም፣ በጣም ተቸግረሽ ከሆነ ማለት በጣም ያ ጓደኝነት አንቺን እየጎዳሽ ከሆነስ? አዎ፣ አሁን እሱ ጓደኝነትም እኮ አለ፣ ቶክሲክ የሆነ ጓደኝነት አለ። ግን የሆነ ትዳርም አለ። ኦስሊ ታዲያ እንደ ትዳር ትችያለሽ፣ ጓደኛሽ እኔ የማስበው ያለሁት እንዴት ነው በቃ መቻል ባለብኝ ያክል ልክ እችላታለሁ ነው። ከዚህ የሆነ ሪሌሽንሽፕ ከሆነ የምከፍሉለትን መስዋዕትነት እንዳለ መክፈል አለባቸው። ግን ከዚህ ካልሆነ ደግሞ በቃ ማድርገጎኑ ማድረግ ያለብሽ እንዲ እሷ ለኔ የማታሰብ ከሆነ ኤቭሪቲንግ ሚያክል እሱ ፍሬንድሽፕ አይባልም ሲጀመሩ ለኔ ማለት ነው። ግን ፍሬንድሺፕ ከሆነ ግን መከፈል ያለበት መስዋዕትነት በሙሉ መከፈል አለበት ብዬ ነው ማምነኔ አሁን እህት የለኝም ከጓደኝነት የምታል ተርፊው ይሄን ነገር ነው። እህት ታገኛለሽ፣ ከጓደኛም በላይ ነው። አሁን ለምሳሌ ሁልጊዜ ከአንቺ ጋር ታሳልፍ ከነበረ ከዛ ከሆነ ሰው ጋራ ከሆነ ጊዜ በኋላ ብታሳልፍ ወይ ደግሞ ሌላ ሰው አሁን ለምሳሌ በአየሻት ይህ ነገር ተፈጥሯል እንዴ? በመካከላችሁ ችግር አለ እንዴ? ወይ በስራ ቦታ የሆነ ሰው ጋር ጓደኛ ሆና በጣም ክሎዝ ሆና እናንቺ ያልነገረችሽን ሚስጥር ቀድማ ለዛ ሰው ተናግራ ቢሆን ወይ በቃ ብቻ የሆነ ልታገኛት ፈልጋ ወይ ከሆነ ሰው ጋር ብትሆን ምንድን ነው የሚሰማሽ? በእውነቱ እኔ ለእኔ ቀድመሽ ለምን ሚስጥር አልነገርሽኝ ምናምን ሰው አይደለውም፣ ግን የምቀና ይመስለኛል ቺት እንዳረገችብኝ ሰማኛልሰርነሽ እንባባላለንእባላለን ግን ያው በፍቅር ማለት ነው። አንዳንዴ ከሌላ ጓደኞቿ ጋር ምናምን ሳያት ወይም እኔ ሌላ ሰው ጋር ምናምን ነገር ቺት ያረግሽነዋል ምናምን እንባባላለን። ምን ያክል ለእሷ ስኬት ወይም ለእሷ ትልቅ ነገር ላይ መድረስ ምን ያክል ሰፖርት አደርጊያታለሽ ወይ በጣም በጣም ሰፖርት ማድረጋት ደስ ይለኛል፣ እና ትንሽ ዮቿን ፕሮግረሶቿን ሳይ ራሱ በጣም ነው ደስ የሚለኝ። ለምን ነገር እንዴት ነው አሁን ቲክቶክ ላይ መቶ ሲሮ አስጋይ አልቻለም እንጂ ሰለበቱ እናደርግ ምናምን ነገር በጣም ደስ ይለኛል። በቃ በሁሉም ሁኔታዎች ውስጥ እንዳለው እንዳለሁኝ ከጀርባች እንዳለው ብታቅ ደስ ይለኛል። አለ አደለ ምንም ነገር ብትፈልግ አለሁኝ። ማድረግ ባልችለውም እንኳን በቃ ሀሳብ ይሰጣታለው ምናምን፣ ምንም ነገር ለማድረግ ዝግጁ ነኝ። ከህሊ የህሉላ ወደ መጀመሪያ በጣም ሰፖርቲቭ ነት ህሊ በቃ የሆነ ነገር እንስራ እንኳን ስተት ቪዲዮ ቼ ላይ ምናምን እንደዚህ እናድርግ ምናምን ነገር ስተት ታደርጋለች። በቃ ኤቭሪቲንግ እሺ ነው የምትለው ምናምን እንደዚህ እናድርግ እንደዚህ እንሂድ ምናምን ነገር እሺ ትላለች። ሁሉም ነገር ባይዋጠላት እራሱ እኔ ካልኩኝ ትሄዳለች ምናምን ነገር እ እንደዛ ነው። በጣም በጣም ሰፖርት ይሆ የምታቀዳቸው ምናምን ነገሮች የሆነ እንደ ወጣትነቱ አይደለም፣ የምታስባቸው ነገሮች እንደ ልጅነቱ አይደለም እና ሱሱ ነገር እንዲሳካ ባይል ሊመጣ ነው ብቻ እሱ ነገር ቢሳካላት ምናምን ነገር ብቻ ኤቭሪቲንግ በቃ እሷም እንዳለችው በፈለገችኝ አጋጣሚ ብትገኝላት እንዳለችው በቃ ባልችል እንኳን በቃ እንዳለሁኝ ቢሰማት ደስ ይለኛል። ይሄ ሰውን እንደሌላት ምናምን ቢሰማት አልፈልግም። ገብቶሻል አይደል? እኔ እኔ እያለሁ ብቸኝነት ቢሰማት ያለውን ፔይን ማሰብ ነው። እና በመጨረሻ ማስተላለፍ የምትፈልጉት ነገር ካለ ቅድሜ አይነት ታላቅ እንግዲህ ማስተላለፍ የምፈልገው ነገር ብዙ የለም፣ ግን አክብራችሁ ስለጠራችሁ በጣም እናመሰግናለን። ከዛ በተጨማሪ በቃ ቤተሰቡ ውጭ እህቴ ነው፣ እሷን በጣም ነው ማመሰገን የምፈልገው። ጓደኛ ስለሆንሽ በጣም የምወድሽ ትመችኛለሽ። ጨረሽ? እሺ። በመጀመሪያ እናንተ እዚህ አክብራችሁ ስለጠራችሁ ነው በጣም እናመሰግናለን። አሪፍ ፕሮግራም ነው፣ ቀጥሉበት። በመቀጠል ደግሞ እናቴን በጣም ማመስገን እፈልጋለሁ። እሷንም በጣም አመሰግናታለሁ። ሉ ሁለታችሁንም በጣም አመሰግናለሁኝ እም በጣም እናመሰግናለን። እያያችሁ ያላችሁት ሀያ ሰላሳ ነበረ እንግዲህ እያደረግነው ቆይታ ይንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ክስ ሀያ ሰላሳ ስትከታተሉ ቆያችሁ። በጣም አሪፍ ጊዜ እንዳሳለፋችሁ ቁም ነገሩን መዝናኛውም እንዳልቀረባችሁ ተስፋ እናደርጋለን። በሚገባ እጅግ በጣም ቆንጆ ቆንጆ ፕሮግራም ነበረ። እኔ በበኩሌ በደንብ የተማርኩበት የተዝናናሁበት ቆንጆ ቆይታ ነበረን። በሚያሳዝን ሁኔታ ልንለያይ ነው፣ እንግዲህ ልንለያይ ነው። ሳምንት ግን ተመልሰን እንደዚሁ የምትወዷቸውን የምትዝናኑባቸውን ቁም ነገሩን ያለባቸውን ፕሮግራሞች ይዘን እንመጣለን። ለዛሬ እንግዲህ ያው ስንጨፍረን የመጣ ነው፣ ጨፍረን እንውጣለን። አሁን አሻሽ እያለው ስለዚህ እዚህ ጋር አሳያለሁ፣ ታሳያለህ አብረናችሁ የቆየ ነው። እኔ ትራሳ ጽባና ጌታውን አሰፋ በጋራ በመሆን ነው በቀጣይ ሳምንት እስከምንገናኝ